ሱረቱ ነባ አነባ ማለት ዜና ነው። ታላቁ ዜና የፍርዱ ዕለት የመካ ሙሽሪኮች ይጠያየቃሉ። አንደኛ ስለ ቅያማ፣ ይሄ ነገር እንዴት ነው? ይሆናል? አይሆንም ምን ትላላችሁ? ስለ ሙሐመድስ ተወውሱ፣ እብድ ነው፣ በገጣሚ ባለቅኔ ነው፣ ውሸታም ነው፣ ጠንቋይ ጠንቋይ ነው ይላሉ። አንድ ቃል ላይ አልተስማሙም። ቁርአን ውስጥ የድሮ ሰዎች ወይ ተረታ ተረት ነው አይደለም፣ የተቀዳ ድግምት ነው የሰው ንግግር ነው እ ለዚህ

ሚጠያየቁትን ከላ፣ እንዲህ በተረጋገጠ ነገር ጥርጣሬ በሌለው ነገር ይሄን ነገር እንደ ጥሬ እንደ አዲስ አንስቶ የአላህን ቁድራ ችሎታ ንቆ መጠያየቅ ተገቢ አይደለም። ሰይዓለሙን ያውቃሉ በገቢር ሲከሰት። ሱመ ከላ፣ አሁንም ደግሜ ላስጠንቅቃቸው ይቆጠቡ ይከልከሉ። ይሄን ነገር ይሆናል አይሆንም ብሎ ከማውራት ይልቁን ለሱ ቢዘጋጁ ነው የሚሻለው። ሰያዕለሙን ሲሆን ሲከሰት እውነቱን ያውቃሉ። እንዴት በእኔ ችሎታ ተጠራጠሩ? እንዴት በእኛ ችሎታ ተጠራጠሩ? ይላል አላህ እራሱን እያላቀ ይዐዚሙ ነፍሰሁ አለም ነጅአለል አርደ ሚሃዳ ምድርን የተዘረጋች ንጣፍ አላደረግናትም ምን? ወልጅባለ ተራሮችን አውታዳ ችካሎች አላደረግንም ምን? ምድር እንዳትዋዥቅ ጠባቂዎች። ወኸለቅናኩም አዝዋጃ ጥንድ ጥንዶች ወንድ ሴት አድርገን አልፈጠርናችሁም ምን? ወጀዓልና ነውመኩም እንቅልፋችሁን ደግሞ ሱባታ ለአእምሯችሁ ለአካላችሁ ማረፊያ አላደረግነውም ምን? ወጃአልነ ለይለ ሊባሳ ተደራቢ ነው፣ አጥፍ ነው። ወጃአልነ ለይለ ሊባሳ ለሊትንስ ልብስ አላደረግነውም ምን? በበረሃ ለሊቱ ልብስ ነው። በረሃ ላይ ሰው እኮ አይደርብም ብርድ ልብስ እን አንዳንድ ቦታ የወባትን ብቻ እንትን እንዳይላቸው ይጋርዳሉ። ልብስነቱ በሁለት አቅጣጫ ነው። አንደኛው ብርድ የለም ለሊቱ ልብስ ነው፣ በጣም ለእንቅልፍ የሚመች ሁለተኛ አንዱ አሻግሮ የሌላውን ሐፍረተ ገላ እንዳያይም ልብስ ነው። ለሊት ሲመጣ መርጊያቸው ነው። ወጃልነ ሌሊላ ሊባሳ ወጃልነ ነሃረ ቀንንስ አላደረግነው ምን ማዓሻ መዘዋወሪያ ለህይወት ሰበብ መፈለጊያ ብርሃን አድርገን። ወበነይና ፈውቀኩም ከበላያችሁ ሳልገነባንምን ሰብዐን ሽዳዳ ሰባት ብርቱ አካላትን ማናቸው ሰማያትን። ወጅዐልና አደረግን ሲራጀን ወሃጃ እጅግ አብሪ ሲራጅ መብራትን፣ ኩራዝን

ዳመናዎች ናቸው እነኚህ። ዋአንዘልና ሚነል ሙዑሲራቲ ካረገዙ ከጥቋቁር ዳመናዎች ደግሞ ማአን ሰጃጃ የሚንቧቧ የሚንሸቀሸቅ ውሃን አናወርድምን? እንዲያ አናደርግምን? በእርግጥ ያወርዳል አላህ። ለምን ቢባል ሊኑኽሪጀ ቢሂ በሱ ልናወጣ ከምድር ሀበን ቅንጣትን ስንዴ፣ ገብስ፣ አጃ ሀብ የሚባሉ ህቡብ ወነባተን አትክልቶችን የጓሮ አትክልቶች ናቸው እኝህ፣ ካሮት፣ ጎመን፣ ቆስጣ፣ ሽንኩርት እነ እዚህ ውስጥ ይገባሉ። ነባተን ወጀናቲን የአትክልት ስፍራዎች ፍራፍሬዎችን ይሄ ደግሞ ወይን፣ ብርቱካን፣ አቮካዶ፣ ሙዝ አልፋፈን ግንዳቸው ቅርንጫፋቸው የተጠላለፈ ችፍግ ያሉ ወጀናትን አልፋፋ። ይሄን አላደረግንምን? በእርግጥ አድርጓል። ይህ ሁሉ ያደረግን የሰውን ልጅ ደግሞ ከሞት በማንሳት

በቡድን በቡድን የተከፋፈላችሁ ስትሆኑ ትመጣላችሁ። ዙመራን ወፍትሐት ሰማኡ ያ ችሎት ከመከሰቱ በፊት ሰማይ ትከፋፈታለች። ፈካነት አብዋባ ደጃፎችም ትሆናለች። ወሱይረትልጅባሉ ተራሮችም ይወገዳሉ። ሰየረ ማለት ነዳው ማለት ነው። ሱጊረ ይነዳሉ፣ ከቦታቸው ወገዳሉ። ፈካነት ሰራባ ውልብልቢት ይሆናሉ። ኢሉዥን ውልብልቢት ሲሪብዱ በረሃ ላይ ሲኬድ ወደዚህ ወደ አሳይታ መንገድ ስትወጡ ገርጀል የሚባል መንገድ አለ ቀጥ ቀጥ ያለ ነውና እዛ ላይ ስትሄዱ ባህር ይታያችኋል። ስደርሱ ምንም የለም። አሁንም ባህር ይታያል። ስደርሱ ምንም የለም። ይሄ ምንድን ነው? በላይት ዌቭ በብርሃን ብርሃን ማዕበል የሚሰራ ነጸብራቅ ነው። የተኛ ባህር ይመስላል። ተራሮች ከቦታቸው ይወገዳሉ። ሲኬድ ምንም የለም። ፈካነት ሰራባ ኢነ ጀሃነመ እነሆ ጀሃነም ካነት ሚርሳዳ ኬላ ትሆናለች። ያኔ መርሰድ ማለት መካኑን ዩርሰዱ ፊህ ጥበቃ የሚደረግበት ጥየቃ የሚደረግበት ኬላ ነው። ጀሃነም ያኔ ኬላ ትሆናለች። ልጣጊነ ደግሞ ድንበር ላለፉ ሰዎች መአባ መመለሻ ትሆናለች። ድንበር ያለፉ አሉ፣ የሰው ልጆች የፈጁ፣ በአውሬ ያስበሉ የሮማ ነገስታት እ በምን ይደሰቱ ነበረ? ስታዲየም ላይ በብረት የታጠረ ከበርቲዎቹ፣ በሴቶች ታጅበው አስካሪ መጠጥን ይዘው ከዛን ሶስት ቀን አንድን አንበሳ ያስርቡት እና ይለቁታል። ከዛን ከባሮች መካከል አንዱን እስቲ ወርውሩት ይባላል። የወረውሩትና እነኛን በሶች ከራብ የተነሳ ዝንጥልጥል ሲያደርጉት፣ እነሱ ካት ብለው ይሰቃሉ። እንዴት አድርጎ ገደለው አንተ! እንዴት አድርጎ በላው! ላ ሐውላ ወላ ቁወት እንድንበር ዘለለ ሊሆን። የሰው ልጆች እሳት ውስጥ የጨመሩ የሰው ልጆች በጋለ ብረት የተኮሱ ወሃከዛ። በጣም ድንበር ያለፈ ስራን የሰሩ አሉ። የሞቱትን አላህ ይቀሰቅሳቸዋል፣ ይመነዳቸዋል። ድንበር ዘለሎቹን ግን አላህ ጀሃነምን ኬላ ያደርግላቸዋል። ልጣጊነ መአበን፣ መመለሻ ትሆናለች። ላቢሲነ ፊሃ፣ በውስጧ የሚቆዩ ይሆናሉ። አሕቃበን፣ ዘመናትን ሑቅብ ይባላል አንዱ ሑቅብ ክፍለ ዘመን ሑቅብ ይላል። ዲኬድ የሚባለው በእርግጥ በአረብኛ 10 ዓመት ነው። ሑቅብ የሚባለው አህቃብ ማለት ይሄ ሲአልቅ ያየካ ይሄ ሲአልቅ ያየካ ካልድ ነፊሃ ዘመናትን የሚቆዩ ይሆናሉ። ላይ የዘውቁ ነፊሃ እነኛ ድንበር ዘለኖች ከሃዲያን ምድር ላይ ድንበር ያለፉ በውስጧ አይቀምሱም በርደን

ተገቢ የሆነ ምንዳ ነው ይላል። አላህ ነው የሚያውቀው። አላህ እኮ አርሐሙ ራሒሚን ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዋዚን ጦርነት ከተማረኩ ሴቶች አንዷን ልጇ በሄደበት እየተከተለች ቅፍ ታረጓለች። እየተከተለች ቅፍ ታረጓውና ወደ ደረቷ ታስጠጋዋለች። አለች ከዛ በኋላ ታሸተዋለች።

ተስፋ የሚያደርጉ አልነበሩም፣ አያምኑም። ወከዘቡ ቢአያትና በንቀጾቻችን አስተባበሉ። ኪዛባ ማስተባበልን አስተባበሉ። ወኩለሸይን ሸይኢን ነገርን ሁሉ ደግሞ አህሰይናሁ ኪታባ በመጽሐፍ መልኩ መዝግበል አለን። አህሰይናሁ ኪታበን ኢስራ መዝገባል በመጽሐፍ መልኩ ሁሉን ነገር መዝግበን አለን። ከንግግራቸው ከጥፋት ስራቸው በዛ መሰረት ፈዙቁ፣ ቅመሱ ይሄን ቅጣት፣ ፈለን ነዚደኩም፣ አንጨምርላችሁም። ኢላ አዛባ ቅጣትን እንጂ አንጨምርላችሁም ይላል አላህ።

የወይን ፍሬዎችም አሉ። ወከዋዒባ አትራበን። ከዋዒብ የጀነት ሴቶች መገለጫ ነው። ወከዋዒባ ፈተያት ሴቶች ናቸው። እነኚህ ወከዋዒብ አለ ሴቶች ናቸው። ከዋዒብ ሴቶች ናቸው አማርኛው ስለሆነ ነው። ያረጁ ሴቶች ስላልሆኑ ደናግል ጡተ ግን ጉቻማ ሴቶች። አትራበን በእድሜ እኩኩል የሆኑ ይህን ከዚህ በፊት አሳልፈናል። ስለዚህ ከጥንዷ ጋር እኩኩል እድሜ ነው ያለችው እንዲያርጎ አላህ ያጠናዳቸዋል። ወካሰን ዲሃቃ የተሞሉ መምሉአ

ውሸትንም አይሰሙም። ውሸት መስማት እኮ ሊያሳብድ ይችላል እኮ። አንድ ሰው ፍርድ ቤት ቀርቦ ያልሰራውን ስራ ይሄን ሰርተህ፣ ይሄን ሰርተህ፣ ይሄን ሰርተህ፣ ይሄን ሰርተህ ሲባል የውሸት ምስክሮች ግር ብለው እንዴት ያረጋቸዋል? እንዴት ያረጋቸዋል ሲል፣ አዑዙ ቢላህ እንዲህ ያሳምማል። ፍርድ ቤት ላይ ሆነው ራሳቸውን ስተው የሚወድቁ ስንት ናቸው? በውሸት ፕሮፓጋንዳው ያልተሰራ ነገር ሲለጠፍ ላሐውላ ወላ፣ ይሄ ያከሳል። እንዶ ይህን ከምሰማ ብሞት ያስብላል። አንዳንድ ጊዜ ሰዎች ካፋቸው የሚወጣው ቆሻሻ ንግግር ያሳምማል። አንዳንድ ጊዜ እንዴት ልበል፣ ለምሳሌ ፍጥነታችንን ጠብቀን መኪና እንነዳለን። አንድ አደበቢስ የታክሪ ታክሲ ሹፌር ይመጣና የሆነ ነገር ተሳድቦ ሲሄድ ቢያንስ 100 ሜትር ያህል እናደዳለው። በቃ ደሜ፣ በቃ የልብ ምቴ እንትን ይላል። አላገኘሁም፣ ጥሎኝ ሄዷል። አያችሁ። ስለዚህ እነሱ ይሄ ሰው ማን ነው፣ ውሎ፣ እንዴት ያለ ነው እንትን አይሉሁም? ባለጌ፣ ትልቅን ሰው ይዘረጥጣል ይሄ ለው ነው ይሄ ሲሰማ ይደላል። እን ያሳምም ለኩ ጅራሓቱ ሲናኒ ላሀልቲአሙ ወላ የልታሙማ ጀራሐ ሊሳኑ ምላስ ያቆሰለው አይሽርም። ለዚህ ነው አላህ ጀነትን የሚበላው እህችሁ፣ ይኸው እንካችሁ፣ ምትጠጡትን፣ ምትበሉትን፣ የምትኖሩበትን ምን አለና፣ ጆሮ እንኳ እንዳይደብረው ማለት ነው የሚቧጭር

ከአላህ ጋር አንዱ ትው ብሎ እንደ ዱንያ ንጉስ እንኳን መናገር አይችልም። በፍርሃት ይዋጣል። ሁሉም ዝም ጸጥ፣ ረጭ ነው የሚባለው። ይሄ መች ይከሰታል? የውመ የቁሙ ሩህ፣ ሊቀ መልአኩ ጅብሪል ሩህ እሱ በሚቆምበት ዕለት፣ ወል መላእክቱ መላእክትም ሰፈን ሰልፍ ሰርተው በሚቆሙበት ዕለት የአላህን ችሎት ለማስከበር ላይ የተከለሙን አይናገሩም። ኢላ መን አዚነ ለሁ አራህማኑ አራህማን እንዲናገር የፈቀደለት አካል እንጂ ከመላእክቱም። ወቃለ ሰዋባ ያኔም ወቃለ ሰዋባ ትክክለኛ ንግግርን ቢናገር እንጂ አላህ ከፈቀደለት በኋላ ሌላ ተናጋሪ የለም።

ቅርብ የሆነ ቅጣትን አስጠነቀቅናችሁ። ኩሉአትን ቀሪብ የውመ የንዙሩል መርኡ ማንም ሰው በሚያይበት እለት ማቀደመት የዳሁ ሁለት እጆቹ ያስቀደሙትን። ይህ ምን ይባላል? ተስሚየቱል ጁዝኢ ወኢራደቱል ኩል ይባላል። ከፊሉን ጠቅሶ ሙሉውን መፈለግ ነው። ወንጀል የሚሰራው እጅ ብቻ አይደለም። ሁለት እጆቹ ያስቀደሙትን በሚያይበት እለት ወየቁሉ ልካፍሩ ከሀዲም ሁሉ ይላል፣ ያለይተኒ አይ ምኞቴ ዋ ምኞቴ ኩንቱ ቱራባ ሳልቀሰቀስ በዛው አፈር ሆኜ በነበረ ይላል። ይሄ ከሃዲ ሁሉ የሚለው ነው። ወይ ደግሞ አላህ ጀለ ወተዓላ አደምን በፈጠረ ጊዜ አደምን በፈጠረ ጊዜ መላእክቱን የክብር ስግደትን ስገዱለ ብሎ ነበረ። ኢብሊስ በቦታው ነበርና አስጁዱ ሊመን ኸለቅተ ጢና፣ እኔ አፈር ጭቃ ርገ ለፈጠርከው ደሞ ዘግዳለው እንዴ እነ ኸይሩ የሚን ሆኔ ከሱ በልጣለሁ አለ። ኮርቶ ተባረረ ያኔ አደም አለይህ ሰላም እሱ የናቀው አላህ መርጦታል። እነላህ አስጠፋ አደመ ብሏል። ተጸጽቷል ለጀነት ሲታጭ ወየቁሉ ካፊሩ ከሃዲው ኢብሊስ ይላል ያ ለይተኒ አይ ምኞቴ ኩንቱ ቱራባ እንደዛ እንደናኩት እጅ አልነሳውም እንዳልኩት እንደዛ እንዳፈሩ እንኳ በሆንኩ ምን አለ ብሎ ይላል። የመጀመሪያው ይበልጣል ከሀዲ ሁሉ ያለይታ ካነቴል ቃድያ ምና ለእርሷ ሞት የሁሉ ነገሬ ማብቂያ በሆነች መንበዐተና ሚመርቀዲና። ስለዚህ የጸጸት ዕለት ነው የውሙል ሐስራ ነው።